ይስጥልኝ አካም ነገያ ሄቶቴ ጠና ብለይ ወይም ነው መጨናነቅና መደበት ከኑሮ ጋር መጋጨት ግራ መጋባትና ሐሳብ ማጣት ይቀራል። ወደ ውብ የኪነ ጥበብ የሙዚቃ የጨዋታና ቁም ነገር ዓለም አብረን እንጓዛለን። ሁሉም ጥሩ ይሆናል። ወደፊት ድርሰት ትዕግስት ተስፋዬ። አዘጋጅ ማስረሻ ገብረ ማርያም። ፕሮዳክሽን ማኔጀር ዮናስ አለማየሁ። ወደፊት። እንዴት አደርሽልኝ የእኔ ቆንጆ? ከጎና አድረኝ። የኔ መሆንሽን እኮ አላምነው። አንተን ለማሳመን ትልቅ ባነር ላሰራ እንዴ? ሊሆን ልክ ስትነቃ ዮሴፍ ምስራቅን አግብተዋል የሚል ጽሑፍ አጽፍና ማግባትን ያስታውሳል። አያ እንጂ እየረሳሁት መስሎሽ ነው። እና ካልሆነ ድጋሚ እንጋባ። አንቺን አንዴ አይደለም ደጋግሜ ባግባሽ ሁሌም አዲስ ነሽ። ሲጀመር እኔን ለማግባት ቆርጠ መነሳት አይደል ለትዳር ያበቃል። አንቺስ ቆርጦልሽ የሆን እሺ ያልሽ እንዴ? አጠገብ ሁኜ ብቻህን ለማብራት ነው ድጋሜ ላግባሽ የምትለው? ኧረ በጭራሽ የምትጠገቢ ስላሉሽ ነው እንጂ ያንተ ጠንካራ አቋም ነው እኔን የሚያደፋፈረኝ። አረ፣ እንኳን ደፈር ብለሽ አገባሽ። ምክንያቱም ግራ ተጋብቼ የሚይዘው የምጨብጠው ባጣው ሰዓት ሁሉ አጠገቤ ነበርክ። በሰዓቱ የምትይዢው የምትጨብጪው ማጣት አልነበረም ችግርሽ እና መልቀቅ የነበረብሽም መያዝሽ ነበር። ችግርሽ በራሱ ሰዓት ለቆኝ ትቶኝ ጠፋ። አይ፣ በረከት መርገምትን የሆነብሽ መርገምት መቼም የቀድሞ ፍቅረኛ ይንሰደብክብኝ አትኝም አይደል? ምንም ይሁን ምንም በአስቸጋሪ ጊዜ ላይ አንተ ተከሰትክ እና ክስተቱን ወደድሽው። መልካም ሰው ነ ተያ፣ ምን አጠፋው? ሚስት ባሏ መልካም ሰው ነ ማለት አለባት እና የለባትም? እንደዛ ሳይሆን ብባል የበለጠ ደስ የሚለኝ ነገር ስላለ ነው። ወንድምህ ግን መልስ መደገሱ አስፈላጊ ይመስልሃል? መባል የምፈልገውን አጠይቅኝ። ወንድም መቼም ያንተ ነገር አይሆንለትም። ረስልት ያምን ስልት፣ ከጥያቄ ማፈግፈግ ስልት። እሺ ጠይቀኝ። ጥያቄማ ምን ብልህ ደስ ይልሃል ብለሽ ጠይቅኝ ነው። እሺ ጠየቅኩ። ምን መባል ነው የፈለግከው? እወድሃለሁ፣ አፈቅርሃለሁ፣ የኔ ባል ብትኝ በጣም ነው ደስ የሚለኝ። አዩዜ ደጌ ደግ ሰው፣ ወይ ወይ። የመልስ ፕሮግራሙ ላይ ስለምንለብሰው ልብስ ምን አስብክ? ምንም። እንዴ ጸደይ፣ ምንድን ነው እንዴ ደግ ሰው? የእንዴን ትርጉም እየጠየከኝ ነው እንዴ? ያስባለሽን ነው ማወቅ የምፈልገው። ስለ ልብሳችን ምንም አለማሰብህ ነው። አንድ አይነት አናሰፋ። እንደሱ ካሰብሽ አንድ አይነት አትሰሪም። አንድ አይነት ምን ወጥ? አንድ አይነት ወጥ አትሰሪም እንዴ። ከዚህ ጋር ምን ያገናኘዋል? ያገናኘዋል። አንድ አይነት ወጥ ብትሰሪ፣ ላሰብሽው፣ አንድ አይነት ልብስ፣ ገንዘብ ይተርፈን ነበር። አራታጋን በዛ ላይ ተመሳሳይ ነገር መብላት አይሰለችም? ውይ ውይ ውይ ውይ ውይ ውይ፣ ከቤት ወጪ በላይ ስልችት ያለኝ ነገር የለም። ከሱ በላይ ምንም አይሰለችኝም። ኃላፊነቱን ብትሰጠኝ እንደሚሆን እንደሚሆን አድርጌ ራሴው ገዛ ነበር። ኃላፊነት አይጸደይ። ኃላፊነት ሰጥቼሽ እንዳይሆን እንዳይሆን አድርገሽ እየበተንሹ አይደለም እንዴ? እሷ እንዲህ አልፏል። አላላለፈም፣ አላለፈም። አንቺ ለወንድምሽ የሰጠሽው ገንዘቤን እንደገና ማጠራቀም ስችል ነው አለፈ የሚባለው። አዎ አጠራቅሜ መኪና ስገዛ ነው አለፈ የሚባለው። ገዝቼም ያሰብኩትን ህይወት ስኖር ነው አለፈ የሚባለው። በእጅ ብር ብትሰጠኝ አብቃቅቼ ሸምታለሁ። አንቺ ቆይ፣ አንቺ ማብቃቃት የምትዩ ለወንድምሽና፣ ከዛም በኋላ ለቤታችን ሲበቃ ነው ገንዘብ። አባካኝ ኮነች ጸደይ እንግዲህ አትጀምረኝ። ራስሽ ጀመርሽው እኔ ብጨርሰው ምን አለ? ገንዘብ አባካይነሽ ሳታሳውቂኝ ለውም ድምሽ ሰትሽ ባለፈው አይደለም እንዴ? እንደዚህ ይሄው ና ላይን የምታዞረው ብድር ነበር። ሁላችንማ ውል ገንዘቤን ውልውል አድርጎ አጽድቶ ጨርሶት ውል እድሜላ። አንቺ ደጌ ለዚህ ነገር ይቅርታ ጠየቅኩ አይደለም? እኔ እሺ ይቅርታ አልኩ አይደለ? ግን ግን ግን ገንዘቤ እሺ፣ ከሆነ ብሩን በእጄ ሰተኸኝ ራሴ ብሸምትስ? አንቺን እህል አሸምቼ እኔ በሽታ ልሸምት ምን ማለት ነው? አውጥተሽ ለወንድምሽ ትበትኙና ከዛ መልሼ ልታመም ወይ ማለት ነው? እሺ እሱን ጥፋቴን አምኜ ይቅርታ ጠየቅኩ አይደል ወይ? እኔስ እሱን ብዬ ይቅር አልኩሽ አይደለም ወይ? እሺ ይቅር ብትል ነው እኔንና ገንዘብ አትደራረሱ በሩቁ የሚል ውሳኔ ላይ እየወሰንኩ አየሁሻ። አንቺና ገንዘብ ተቀጣጣይ ናችሁ፣ እሳትና ጭድ። ዘይቱን በርበሬውን፣ ሁሉን ነገር እየገዛ እስከ መቼ ጤፍረስተሻል። አሁንም አድሜ ለአንቺ ለእድሜ ለአባካኝነትሽ ሽንኩርት ሳይቀር የምገዛው እኔ ሆንኩኝ። ደግሞ ለድግሱ ነጭ ሽንኩርት ግዛ ብዬ ረስተኸው መጣ። ረስቼው አደለም እና አየሽ አየሽ አባካኝንሽ የምልሽ ለስዚህ ነው። ሽንኩርት በቀይ ካለ ነጭ ምን ይሰራልሻል? እንዴ ነጭና ቀይ ሲቀላቀሉ ጥሩ አደለም። ድሮም ቢሆን ሽብር ነው የፈጠሩት። ቀይ ሽብር ነ ሽብር እንዴ። እሱንም ደግሞ አንድ አይነት ሽንኩርት መብላት ይሰለቻል ባያ። እሺ እንደሆም ምንም አለለም። ተው በቃ ተ ምስራቅዬ እጅሽ ይባረክ፣ ጥፍጥ ብሎን በላ ነው ገበታው። ከፍ ይበል። አላችሁ ምን ይደረጋል እንግዲህ። ሚስቴ እናንተን ለማስደሰት ተጨንቃ ተጠባ ነው የሰራችሁ። ጭርስ አድርጋችሁ ብትበሉ ደስ ይል ነበር። ቁርጡ፣ ጥብሱ፣ ወጡ ለስንት ሰው የሚበቃ እኮ ነው ያቀረባችሁት እንዴ። እንዴት እንጨርሰው? ለመሆኑ ስንት ወጣበት አንተ ተጨንቃ ተተባልኩት ለውጭው ሳይሆን አሀ አሀ ለገቢው ነው ማለት ለገቢ ወደ ሆድ ለሚገባው ነው እንጂ ጣፍጧችሁ እንድበሉ እውነቷን ነው ይሄ ሁሉ ተለፍቶ ባይጣፍጥና አፍ ላይ ቢንቀዋለል ምን ዋጋ አለው ለምን ይንቀዋለላል እንዴ ወጪ ወጪ ከወጣበት ለምንስ አይጣፍጥም እንዴ ገንዘብ እኮ ነው ሞያ ይጠይቃላ የግዱን ይጣፍጣታል ገንዘቤን ላቤን ጠብ እስካረግኩበት ድረስ የመጣፈት ግዴታ አለበት። የውዴታ ግዴታ ልትሉ ትችላላችሁ። ልፋታችን ራሱ እኮ ሙያ ነው። ምግቡ ገና ሳይሰራ በምን ቀምሰ ታውቀዋለህ? የለፋንበት ብር ገና ሲመጣ ከመላሳችን በጣታችን ምራቅ አጥቀሰን ብር ስንቆጥር ያኔ ነው ጣዕሙን የምናውቀው። አይ ወንድሜ፣ በልጅነት የወሰድኩ ኃላፊነት ቁጠባን አስተምረዋል። መቆጠብ ሳይሆን ይሄ መስቆንቆን ነው የሚባለው አንቺ የሰበሰብ ቁጥር መበተን እንጂ ሌላ ምን ታውቂና ነው? ከእያንዳንዱ ምሳ ጀርባ የሚምስና የሚማስብ አባወራ እንዳለ የት ይገባሻል? እንዲህ በየሰቡ ፊት የምታሳቅቀኝ ግን ለምንድን ነው? አይ አሁን የምስራቅም ቢሆን ስህተትሽን እንዳት ደግም መማር ስላለባት ነው። ኢንዳይሬክትሊ ቁጠባን ለምስራቅም ለማስተማር ነው በየወሬ መሀል ጣል የምታደርገው የኔን ስም ላንተ ጨው ነው አይደል? ቢሆንማ ወጪ ቀነሳ አትይኝም ነበር። ጣውስ ለወንድምሽ ሚሰጠሽ ማምቶ የቀረው ገንዘቤ ገንዘቤ ገንዘቤ። እንዴው ለዚህ ነገር ስንቴ ነው ይቅርታ የምጠይቅ? እኔ ስንቴ ይቅር ልበል? ግን ግን ገንዘቤ። አዴ ጋራ ጨዋታ አምጦ እንዴ። እኔስ ምን ላድርግ? አንዴ ይቅርታ ጠየቅኩት። እኔስ ምን አልኩኝ? አንድ ጊዜ ይቅር አልኳት እንጂ። ግን ይህን ጨዋታ ተወት አርጉትና ሌላ ጨዋታ እንጫወት። ገንዘብ ደግሞ የታባቱ ተሰርቶ ይመጣል። ወይኔ ወይኔ ወይኔ ወይኔ ወይኔ ወንድሜ ወይኔ የታባቱ አለች እኮ ገንዘብን ገንዘብን እንደ ጠላት ነገር። የታባቱ አለች እኮ ገንዘብ የታባቱ እናቱ። እኩያሽ መሰለች እንዴ? አያችሁ አይደል? ከሰው ጋር ሁሉ ያነጻጽረዋል። አይ ከሰውማ ዝማትላትም ያስበልጠውም። ዝም አትላትም እንዴ? እሷም እኮ እኩያ ያደረግሽው ስላለ ነው እንደዚህ ያለችው። እሱን ያልኩትማ መከበር አለበት የሚለውን አጽንዖት ለመስጠት ነው። ገንዘብ መከበር አለበት። እኔስ ጽናቱን ያጣሁት እንዴት በዚህ ሁኔታ ይኖራል? አንቺ ገንዘቤን በበተንሽበት ሁኔታስ? ተኑሮ የለም። ተኑሮ አሉ እኮ እኔስ እየኖርኩ አይደለም ወይ? አንቺ የብር ላጲስ ሆነሽ እኔ እየኖርኩ አይደለም ወይ? ደግሰው ከዚህ በኋላ በዚህ ጉዳይ ስሜን ሰው ፊት እንዳታነሰው። ይኸው በእነሱ ፊት ነው የምነግርህ። በሰው ፊት አታንሳ ብለሽ አንቺም በሰው ፊት ተቆጣሽ። ግን እንግዲህ ተናግሬአለሁ። ምስራቅዬ ስልክሽ ቁጥር። ሄሎ፣ የኔ ምስራቅ፣ የኔ ፀሐይ መውጫ! አረ ምን የደወለው፣ ምንድን ነው? ምን ሰምተሽ ነው? የኔ ምስራቅ፣ የኔ ፀሐይ መውጫ፣ ምስራቅ፣ ምስራቅ፣ ምስራቅ እንዴት ነው ያማረብሽ! የፀሐይ መውጫ መሆንሽ ቀርቶ እራሷን ፀሐይን መስለሻ። እኔ እዚያ አካባቢ ከአንቺ ውጭ ሴት አለች? ለምን ጥለኸኝ ሄድክ? እባክሽም የኔ እናት በእናትሽ አታልቀሽ። ለምን ለምን ያው ሁልጊዜም ምኔን ያነሰበት ብዬ ራሴን እጠይቃለሁ! ምንም ምንም፣ አንዴ ጥሩ፣ አብዛኛውን ጊዜ መጥፎ የሆንኩ አሰቃይ ይታያኛል። ይቅርታ ሁሌም ይቅርታ፣ ሁሌም ማጥፋት። አንቺ የዋነሽ ልክ እንደ እናቴ፣ ለተውስል የሄድክዬ መሰልክ ተመልሰ ትመጣል መጣ ስል ስቃይ አስታቅፈኝ ትሄዳለ። አሁን ግን ልክስሽ ነው። አመጣጤ ምን ጠልተሽኛ? በረከት የማውቀው የመጀመሪያ ፍቅሬ አንተ እኮ ነው። አውቃለሁ። ታዲያ በስቃይ ኖሬ የበለጠ ለስቃይ እንድዳረግ አድርገህ ድንገት ለምን ጠፋ? በነግረሽ አትፈቅጅልኝማ። ምን አስፈቅዳኝ ታውቅና? ለእኔና ለአንቺ ስል ስደት ለመሄድ መወሰኔን ብነግርሽ ትፈቅጅልኝ ነበር። ስደት? አዎ። እስኪ ሰውነቴን የለበስኩት እንኳን እላዬ ላይ ምን እንደ መሰለ ይታየሽ። ለዚህ ነው የተጎሳቆልከው። ከዚህም በላይ ነይ። ተነሽና ያሳለፍኩትን ሁሉ ነግርሻል። ተነሺ። የት ልንሄድ? እሱን ስትደርሺ ታይዋለሽ። በረከት ምስሪ። ምስራቅ፣ ምን ሆነሻል? ምንም። ምን ምን ነው? ምንም አትበይ። እንደው ከዛ ስልክ በኋላ ልውጥ ውጥ ብለሽብኛል። የ የ የቱ ስልክ? አይ ልትረሿች። ለምን ማን የደወለው? ምን ሰምተሽ ነው እንደዛ የደነገጥሽው ብዬ ደጋግሜ ጠይቄሻለሁ። ታዲያ ድሮም ማውቃት ልጅ ማረፏን ነግረውኝ ነው አላልኩ? እንዳልሽው ቢሆን ራሱ ልታዝኝ እንጂ እንቅልፍ እስክታጪ ልትጨነቂ አቺ እንዴ እየነገርኩ ለማመን ያልፈለግከው ለምንድን ነው ሁኔታሽ አዲስ ሆነብኛ ቤት አትመጪም ሀሳብ ታበዣለሽ ያስጨነቀሽ ነገር ያለ ይመስለኛል ንገሪኝ ምን ተፈጥሮ ነው ከነገርኩ ውጪ ምንም የተፈጠረ ነገር የለም እሺ ጸደይ ደጋግማ ቀጥራሽ እሺ ብለሽ የቀረሽ ለምንድን ነው የት አግኝታት እንገርሽ ለነገሩ ዛሬ አገኛታለሁ እንደውም እኮ ልሄድ ስል ነው የመጣኸው ብቻ የስልኩ ነገር ይሄንን ርዕስ እንዝጋው ተጨነቅሽ ብለህ አታስጨንቀኝ ዮሴፍ። አቤት፣ አሁን ጸደይን ሄጄ ላግኛት ስመጣ በደንብ እናወራለን። እሺ። ምስራቅ፣ እየሆነ ያለውን ነገር ባትነግሪኝም በራሴ መንገድ ደርስበታለሁ። የእኔ ምስራቅ፣ የዛለት እዚህ ድረስ ከመጣሽ በኋላ ሀሳብሽን ቀይረሽ ከበር ተመለሽ። የዛን ቀን በጣም ግራ ተጋብቼ ነበር። ይገባኛል። እንግዲህ ጊዜያዊ ማረፊያ ይቺን ትመስላለች። ጥሩ ናት። ላንቺ እንደማትመጥንሽ ያውቃል። አውቃል። አንተ ጥሩ ኮንክልኝ። ይበቃል። ሆነልሻል። ከሁሉም ጥፋት የሚከፋው በእኔ ላይ ሴት መደረብ ነው። ከዚህ በኋላ ቀና ብዬ እንኳን ሴታ ላይ ብቻ ይቅርብህ። አልታረምክም እንጂ እኮ ያኔም ቢሆን ብዙ ጊዜ ይቅር ብያለሁ። አሁንም እኮ ስበድልሽ እንደኖርኩት ሁሉ ልክስሽ እፈልጋለሁ። ብቻ ግዥኝና አንዴ ልቋቋ። በምን ላግዝ? ስራ እስካገኝ ብቻ ነው የማስቸግረሽ፣ ለቤት ክራይና ለአንዳንድ ነገር። አዎ ለአንተ የማደርገውን ነገር እንደ ችግር አላየውም። እንደ ድሮው ነሽ። ግን አንድ ነገር ልነግርህ እፈልጋለሁ። ንገሪኝ። ከእነ ልጄ ትቀበለኛለህ? ወልደሻ። እስክትቋቋም ሁሉም ነገር ነው የሸፍናለሁ። ልጄን ይዤ ቤት ልግባ እንዴ? የሰው ልጅ የኔ ልጅ፣ አባቱስ የለም። ስለዚህ አባት ትሆነዋለህ። በረከት ንገረኝ እንጂ እንዴት ዋላችሁ? እንዴት ነው ሲ ምስራቅ የት አለች? የለችም። ደህና ነህ ግን ባሉን እንኳን የራሴ ጥፋት ነው የሚሆኑ ዮሴፍ፣ እኔ ወንድሜ እያለሁ እንዴት ነው? ደህና ማቶ፣ ነው የሆንከውን ንገረኝ። ምንድን ነው ሌላ የምነግርህ ነገር አለኝ። ምን? የመልሱን ድግስ ተውት። ምን ምን የያዝነው ቀልድ መሰለህ እንዴ ዮሴፍ? የተፈጠረ ችግር አለ። ቆይ የትኛውም ችግር ው ያንን ሁሉ ወጪ የወጣበትን ድግስ እንደ ቀልድ ይቅር ተውት አያስብልም እንዴ? የእኔ ጥፋት ነው በቃ። ሚስት ተብዬዋስ ገንዘቤን የበተነችው ሳያንሰኝ እንደገና ደግሰው። በዚህ ጉዳይ ስሜ እንዳታነሳ አስጠንቅቅሃለሁ። አሁን የአንቺ ማስጠንቀቂያ የሚያሳስበኝ ይመስልሻል? ወጪው ከሆነ እያሳሰበ ያለው እኔ ተኮል ምክንያትህ ምንድን ነው? ምንድን ነው? በቃ ሁሉም ነገር የኔ ጥፋት ነው አልኩ። ደስታ ደርሶ ደርሶ ደርሶ ይሸፍበ የተባልኩ ሰው እንደዛ አትበል እላለሁ። ለምን አለልም እላለሁ። ዮሴፍ ከጸዴ ጋር የሚቀጥል ትዳር የለንም። ገና በቅጡ ሳይጀመር በዚህ የወንድሜን አለም አያለው ብዬ ስጓጓ በዛ መኪና ገዝቼ ኑሮዬን ላሻሽር ስጓጓ አንድም ወንድሜ አንድም ሚስቴ ደስታዬን ገደላችሁ። ይበቃል ደግ ሰው፣ ይበቃል። ከዚህ በላይ ልቋቆመ አልችል። እኔ ማላልኩ እንደዛ፣ እኔ ማላልኩ እኔ ግን አልኩ። ዘላለሜን ያንተን ወቀሳ ተሸክሜ መኖር አልችልም፣ በቃ አልችልም። እናንተን ላገላግል፣ ወይስ ሚስቴ ማጣቴ ላስተም? አቁሙ እንጂ እኔ አቆማለሁ። ይህን ወቀሳ የሞላበት ትዳር አቆማለሁ። ይኸው ይኸው፣ አላልኩም ደስታ ይጨንግፍብህ የተባልኩ ሰው ነኝ። አላልኩም? ብያለሁ ብያለሁ። አላልኩም? ብያለሁ ብያለሁ። ምንድን ነው ይሄ? ምንድን ነው? ገና ሰዓት ጀምሩት የምትበትኑት? ዮሴፍን ጠይቁልኝ። ዲያረኔ ራሴ ግራ ገብቶኛል። ምን ብታጠፋ ነው ትዳር ለመበተን የወሰንከው? እኔን አታየኝም? ይህ ቅርብ ቅርባይ ስለሆንኩኝ አይደለም ወይ ትዳር የቀጠለው? ደግሰው አሁንም አልኩ እንዴ፣ እዚህ የመጣሁት እነሱን ለማስታረቅ እንጂ እኔ። እናንተ ጨርሰናል። እናንተ ደግሞ ምንድን ነው የጨርሳችሁት? እንዴ አረ ምንድን ነው የገባበት? የእኔን ታዩና የእናንተ ንገሩን። እንዴ እኔ ምንም ሳይገባኝ ነው ዮሴፍ፣ እንለያይ ያለኛለሁ። ጥያቄና መልሱን አቁም። ሙሉ ለሙሉ የእኔ ጥፋት ነው አልኳችሁ። ያንተ ከሆነ ምስራቂ፣ ቅር በይዋ። ለምሳሌ እኔን ተመልከች፣ ጸደይ። ውይ ውይ ውይ ውይ! እንደውም አንድ ነገር ልንገርሽ። ይቅር እንዳትዩ፣ ለምን አትሰሙም? የእኔ ጥፋት ነው። አንተም ብትሆን አንተም ብትሆን ይቅር አትበላት፣ ይሄ ነው የሚሻለው። ልናስታርቅ መተን ተለያዩ። እንዴ አብደሻልበል፣ አብደሻል። ከእኛ ተማሩ ይቅር ቢልሽም ይቅር አይልሽም፣ ከጥፋት በኋላ በሰላም የሚቀጥል ትዳር የለም። ይኸው ይኸው፣ ይቅር ብየሽ በሰላም ቀጠልን አደለም እንዴ? ሰላም ሰታይን ግን አታውቅም። ምስራቅም ይቅር ብየሻለሁ ቢልሽም እንዳታምኝ፣ ያጠፋሁት እኔ ነኝ። ምክንያቱም ምስራቅን ስለማፈቅራት እንጂ ስለምታፈቅረኛል ተጋባን። ዮሲ፣ ይወድሃለው ውሸት ነው። ቀጥሎ የማውረውን በሰው ፊት ባላውራው መርጥ ነበር። አየህ አየህ፣ ሰው እንደዚህ የሚስቱን ገበና ይሸፍናል። ምኑ ምኑ ምኑ ነው ገበናዬ? ግድ የለም። ዮሴፍ ንገረኝ። ከበረከት ጋር አይቼሻለሁ። ምን? ማን ነው በረከት? ገንዘቡ እንኳን በረከት የለውም። የድሮ ፍቅረኝ? ምን? ምን አ አየኋቸው ስትል ምን ሲያደርጉን ነው ያየኋቸው? ለማንኛውም የእሷ ጥፋት አይደለም። ቆይ አሁንም የእሷ ጥፋት አይደለም ይላል እንዴ? እንዴ ጸደይ፣ ጸደይ ይህም አለለካ። ሰማሽ? እና ምን ይሁን እንዴ? ቆይ እና ምን ይሁን ትላለች እንዴ? ይቅርበኛ ዮሴፍ። ተከትለኝ መተህ ነው ጭራሽ። ልትቆጩ የሚያምርሻል፣ ልትቆጩ ጸደይ። እየሰማሽ ነው? ምን ሆኗል ሰውየው? ምን አድርጊ ነው የምትለኝ? ይቅርታ አድርጊልኝ ነዋ። በዚህ አይነት አንቺ ምን አጠፋሽ? ምን አጠፋሽ? እወድሃለሁ የምትል ቃል ካፊስ ሳልሰማ ለምታለቅሽለት ወንድ እምባሽ ሳይደርቅ ስለማፈቀሽ ብቻ ያገባሁሽ ይሄ እኔ ጥፋት ነው፣ የኔ የራሴ ጥፋት ነው። አንቺ መንገድ ጀምረሻል። እኔም ወደ ምትወጂው እንድትሄጂ ልልቀቅሽ ወ ልትለቀኝም። ወደ አንተ ነው ተመልሼ የምመጣው። ከበረከት ጋር ተያይዛችሁ አንድ ቤት ውስጥ ስትገቡ በአይኔ በብረቱ አይቻችኋለሁ። ስወጣ ግን አላየኸኝም። ምን ለውጥ አለው? አለው ለውጡ። ምን መሰለ? የድሮዋን ምስራት ትቻት ነው የወጣሁት። ምን ምን ምንድን ነው? የድሮዋን የአሁኗን ምንድን ነው? ጸደይ ደግሰው ለካ ተደሰት የተባልኩ ሰው ነኝ። እንዴት ጫፍ ደርሶ ላጣው የነበረው ነገር ድርብ ደስታ ይዞልኝ መጣ? ድርብ ደስታ ታዲያ፣ እንደውም ብዙ አስተማርከኝ። እኔ ምን ምስራቅ፣ እውነቴን ነው የምልሽ፣ ዮሴፍን በማግባትሽ እድለኛ ነሽ። እውነት ነው። አንዳንዴ ያሳለፍነው ያሳለፍ ህይወት ውስጥ የገጠሙን ነገሮች ማንነታችንን ይቀይሩታል። ሰውን እንዳናምን ፈሪ ያደርገኛል። ታዲያስ ከመሬት ተደስቼ እኮ አይደለም። እንደው ፀደይ ነው አሁንም፣ ነገሩን ማለት ነው እኔ እናት፣ ነገሩን ነው አሁን፣ እኮ ተቀይር ያለው አንዴ በጠፋ ጥፋት አንቺ ላይ እምነት ማጣቴ ስህተት ነበር። አዎ እጃችን ላይ ላለው ቀን ሲባል የግድ መረሳት ያለባቸው ትላንቶች አሉ። መታከም መዳን ያለባቸው የትላንት ቁስሎች አሉ። ቁስል አይምሮ ውስጥ ተስሎ ግን መቀመጥ የለበትም። እውነት ነው፣ እውነት ነው። እኔም የገንዘብ ነገር ሆኖብኝ ነበር። እውነት እሺ ጭንቅላቱ ውስጥ የኔ አባካኝነት አንዴ እንደተሳለው ማለት ነው አይደለም? አጠፋው? እሱን ስዕልማ አጠፋዋለሁ። ብቻ አንቺ ገንዘብ አጥፋ ነው። አይመስለኝም። አንተ አትቀየርም። ደግ ሰው አይቀየርም የሚለውን ስዕል አንቺም ከአእምሮሽ አጥፌ እውነቱን ነው። አንዳንድ አእምሮአችን ውስጥ የሚፈጠሩ ጠባሳዎች ከትላንት አጣብቀው ነጋችንን ይጋርዱብናል። ዛሬ ግን ሁላችንም ደስ ብሎናል። በጣም እድሜ ለአንተ ተረርታክመኛል በረከትን ያገኘሁበት ቅጽበት ነበር። መድኒን ያረጋገጠልኝማ ከዮሴፍ በላይ ንዴት ውስጥ ገብቼ ነበር፣ ያኔ ሲነግረን በረከትን ሳገኘው ስለ እሱ ማስበውና እሱ ለእኔ የሚሆነው ነገር ጭራሽ የተለያየ ነው። ይህንን ማስተዋል ስለማንችል ነው ከሚጎዱን ሰዎች መለየት የሚቸግረን። እቤት ውስጥ ገቢ ሳይሽ የምሆነውን ነበር ያጣሁት። ነግሪያችሁ የለህንን እዚህ አንተ የሰጠኝ ፍቅርና አክብሮት ዓይኔን ገልጦት የበረከትን አመጣጥ ለማወቅ እስከ መፈተን ደረስኩ።

ወጪ የሌለው ነገር ቢሆን ጥሩ ነው። ድጋሚ ታባክን የሆነ የሚል ስጋቴ ከይቅርታ የበልጡ አይደል? ደሳሳ አሸማቅቅሽ የኖርሁት ልክስሽ እፈልጋለሁ። ካሳ ስልሽ ግን ያው ወንድሜ ካሳዋን ራሷ ትምረጥ። ይሁን ይሁን፣ እንደውም ገንዘቤን ክስክስ አድርጌ አንድ አይነቱን እናሰፋለን። ገና ከአሁኑ የመልስ ድግሳችን ፍቅር መልስ ሆናለን። ምን እሱ ብቻ? ደስታ መልስም ነው እንጂ። ካላችሁማ ሰላም መልስም ነው። እንትንስ ምን የተሰረቀ ዛሬን ከትላንታስ አስመልስ አጠቃላይ ነው። ሰዎች የሬዲዮ ድራማ የሰማችሁትን ይመስል ነበር ድራማውን የተጫወቱላችሁ ህሊና ሲሳይ ማስረሻ ገብረ ማርያም ትዕግስት ተስፋዬ ወንዱ ጉዲሳና ካሳውን ቦጋለ ነበሩ። መጨናነቅና መደበት ከኑሮ ጋር መጋጨት ግራ መጋባትና ሀሳብ ማጣት ይቀራል ወደ ውብ የኪነ ጥበብ የሙዚቃ የጨዋታና ቁም ነገር አለም አብረን እንጓዛለን ሁሉም ጥሩ ይሆናል